ጤና ይስጥልን ተመልካቾች፣ ሰበር ዜና ነው። የተፈራው ደርሷል። የእስራኤልና የኢራን ግጭትን በተመለከቱ የተለያዩ መረጃዎች ይወጡ ባሉበት ሰዓት ዶናልድ ትራምፕ ሶስት የኢራንን የኒውክሌር ጣቢያዎች መምታታቸው ተነግሯል። ይህም አደገኛ ማባባስ እንደሆነ በግልጽ ተቀምጧል። የመንግስታቱ ድርጅት እንዲሁ አውግዞታል። ከዚህ ባሻገርም የመካከለኛው ምስራቅ ውጥረት መልኩ ሊቀይር የሚችልበትን አጋጣሚ ይፈጠረ ተብሏል። አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟ አነጋጋሪ ከመሆኑን ባሻገር መካከለኛው ምስራቅን የሚያተራምስ ነው እየተባለ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ መከላከያ ሚኒስትራቸው ወይንም ኃይላቸውን በመጠቀም በኢራን ሶስት የኒውክሌር ተቋማትና ማብለያዎች ላይ የቦምብ ጥቃት አውርደውባታል። ይህንም ትራምፕ አረጋግጠዋል። ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ከዚህ ቀደም መስጠታቸው የሚዘነጋ አይደለም። ታዲያ ይህን ባሉ በሁለተኛው ቀን አሊያም በሰዓታት ውስጥ የተፈጸመ ጥቃት መሆኑን ከባድ ትርጓሜ የሚያሰጡ አድርጎታል። የአሜሪካ ጥቃት በራ ና በእስራኤል መካከል ያለውን ግጭት እንዳያባብሰው እየተሰጋ ሲሆን ዶናልድ ትራምፕ ግን መቋጫውን ሰጥተነዋል በማለት ላይ ይገኛሉ። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ መግለጫ ሰጥተዋል። አጭር መግለጫቸው ደግሞ አስታውሱ፣ በርካታ ኢላማዎች ገና ይቀሩናል፣ መች ተጀመረ ማለታቸው እንዲሁ አነጋጋሪ ሆኗል። የምሽቱ ከባድና አደገኛ ጥቃት ደግሞ አደገኛ ከመሆኑ በላይ ትልቅ ትርጉም ያለው ነው በሚል ሀሳባቸውን ለማስቀመጥ ሞክረዋል። ታዲያ በንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ኢላማዎች እንዘዋወራለን፣ በክህሎት እንሄዳለን በሚል እየዛቱ ይገኛል። ኢራንም የራሷን ምላሽ ከመስጠት ወደ ኋላ እንደማትል እየተነገረ ነው። የእስራኤልና ኢራን ግጭትን በተመለከተ የወጡ ቅርብ መረጃዎች አነጋጋሪ ከመሆናቸውም በላይ አሁን ድሮንና ባለስቲክ ሚሳይል ወደ እስራኤል ጉዞ ላይ መሆናቸውም የተነገረ ነው። የአሜሪካ ፕሬዚዳንትና ባለስልጣኖቻቸው በኢራን ላይ የተፈጸመውን ጥቃት በቀጥታ መከታተላቸው አነጋጋሪ ሆኗል። ለዚህም ነው የተቀናጀ ጥቃት ነው እየተባለ የሚገኘው። ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ከማየታቸውን ባሻገር በጥቃቱ ሶስት የኢራን የኒውክሌር ተቋማት ኢስፋሃን፣ ናታንስና ፎርዶ መመታታቸው ተረጋግጧል። ይህን ተከትሎም የመንግስታቱ ድርጅት እንዲሁ ጫና ለመፍጠር መሞከር አልቻለም በሚል እየተወነጀለ ይገኛል። ኢራን ደግሞ እጇን አጣጥፋ እንደማትቀመጥ ቢነገርም አደጋው ከባድ ሆኖባታል። ፎርዶ አደጋ አልተፈጠረበትም። ፎርዶ ኝነት ሊመታ የሚችለው በአሜሪካ ባንከር ቦምብስ እንደሆነ ቢታወቅም ጥቃቱም ኢላማ ቢያደርገውም እስካሁን አንዳች ችግር አልተፈጠረበትም በሚል የሀገሪቱ ባለስልጣናት አስታውቀዋል። ኢራን በኒውክሌር ጣቢያዎቹ ላይ አሜሪካ የቦምብ ጥቃት መፈጸሟን አረጋግጣለች። በጣቢያው አቅራቢያ ያሉ ዜጎች አደጋ እስካሁን እንዳልተጋረጠባቸውም በመናገር ላይ ናት። በቆም ከተማ የሚገኘው የቀውስ አስተዳደር ዋና መስሪያ ቤት በአካባቢው የሚገኙ ሰዎች ስጋት የለባቸውም በሚል በኒውክሌር ጉዳይ ላይ ወይም በጨረሩ ላይ ጫና ሊፈጠርባቸው እንደማይችል በግልጽ አስቀምጠዋል። ያም ሆኖ ግን ነገ ከነገ ወዲያ ሊክ አሊያም ሰርጎ እየወጣ አስቸጋሪ ሁኔታዎችን ሊፈጥር እንደሚችል በግልጽ ተቀምጠዋል። በግዛቷ ፎርዶ የተሰኘው ጣቢያ የሚገኝበት በመሆኑ ቀውሱ አስፈሪ ሆኖ እንደነበር ይነገራል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን የኒክሌር ጣቢያዎች ደብድበናል ካሉ በኋላ መግለጫ ሰጥተዋል። ከፎርዶ አካባቢ የወጣው መግለጫ ደግሞ በዚህ በግልጽ የተቀመጠ ሲሆን እስካሁን ስጋት የለም ብሏል። በ በአሜሪካ መሬት ደርምሶ አደጋ ፈጣሪ ቦምቦች ብቻ እንደሚመታ የተነገረለት ፎርዶ የከፋ ጉዳት እንዳልደረሰበት እየተነገረ ቢሆንም ዋሽንግተን አዳሯን በሶስት የኒክሌር ማብለያ ተቋማት ላይ ድብደማ መፈጸሟ አነጋጋሪ ሆኗል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ምን ሊሉ ይችላሉ? በጉዳዩ ላይ የሚጠበቅም ሆኗል። ይህን ተከትሎ ጠቅላይ ሚኒስትር ቤንያም ኔታኒሁ አስተያየታቸውን ሰጥተዋል። እስካሁን ከኢራን ፖለቲከኞች የተባለ ነገር የለም። በቅንጅት የፈጸምነው ጥቃት ነው በሚል በብሔራዊ ኩራት ኔታኒሁ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ ከአሜሪካ ጋር በሙሉ ቅንጅት በኢራን ላይ የተፈጸመ ጥቃት በሚል አንቆ ለጳብ ሰውታል። ኔታንያሁ የአሜሪካ ጥቃት የኢራንን የኒክሌር ጣቢያ ለማውደም ቃል የገባ ነውን ያሳካ ነው ሲሉ ስም ቢሰጡትም አደገኛ ምላሽ ከኢራን በኩል ሊጠብቃቸው እንደሚችል ግን እሳቸውም መደበቅ አልፈልጉም። አንድ ሳምንት የተሻገረ ጦርነት ነው፣ መካከለኛው ምስራቅን አደጋ ውስጥ የሚከትና የሚያምስ ነው እየተባለ ባለበት ሰዓት አሜሪካ በጦርነቱ ላይ በግልጽ መቀላቀል እንዲሁ እንዱ ጉዳዩን ዓለም አቀፍ ጎራ እንዲኖረው ሊያደርግ ይችላል የሚል ስጋት ያለባቸውን በርካቶች ናቸው። ኔታንያሁ እንዲህ ይላሉ። በእኔና በአጋሬ በዶናልድ ትራምፕ እንዲሁም በራሴ ጦር በአይዴፍና በአሜሪካ ሀይሎች ብርቱ ቅንጅት ሶስት ጣቢያዎች ናታንዝ፣ ፎርዶና ኢስፋሃን ተመተዋል። ታዲያ ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በዚህ መንገድ ሀሳባቸውን ቢገልጹም ሀገራቸው ከስጋት ነፃ መሆኗን እስካሁን አላረጋገጡም። በጥቃቱ ናታንዝ ፎርዶና ኢስፋሃን ዩራኒየም ማበልጸጊያ ጣቢያዎች አሊያ ማዕከላት ኢላማ ሆነዋል። እዚህ ላይ የሚቆም ድርጊት እንዳልሆነ ተነግሯል። የኢራን የኒውክሌር እንቅስቃሴ ለሕልውናችን ብቻ ሳይሆን ለዓለም ስጋት ነው የሚል ስም የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሶሻል ሚዲያቸው ሀሳባቸውን ቢገልጹም በራሳቸውም ላይ ሕዝባቸው ተቃውሞ እያሰማባቸው ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከለኛው ምስራቅን እያመሱ የሚገኙ መሪ ናቸው በሚል በረሲፕ ጣይብ ኤርዶሃን በቱርኩ ፕሬዚዳንት ስም ቢሰጣቸውም በአንዳንድ የአሜሪካ ፖለቲከኞችን ቢተቹም እሳቸው ግን የቤት ስራቸውን በመካከለኛው ምስራቅ እየሰሩ እንደሆነ በተደጋጋሚ በመግለጽ ላይ ይገኛሉ። በአሁኑ ጥቃት ሳቢያ ኢራን አደገኛ የሚባለውን አሊያም ዴርለስት የሚባለውን ጥቃት ልትሰነዝር ትችላለች ተብሏል አሉ የተባሉ ሚሳይሎችን በሙሉ በመጠቀም ወደ እስራኤል ልታዘምባቸው እንደምችል እየተነገረ ይገኛል። ኢራን እስካሁንም በዓለም አቀፍ ተቋማት ተስፋ አልቆርጠችም፣ ስሞታ ለዓለም አቅርባለች። ታዲያ የትኛው ዓለም እንዲህ አይነቱን ጉዳይ ይሰማል? መቼስ ያው ምላሹ የሚታወቅ ነው። ኢራን አሜሪካ ዓለም አቀፉን መርህ ጥሳለች በሚል ከፍተኛ ክስ ብታቀርብም ማን ይሰማታል? ያው እነ ቻይናና ሩሲያ መግለጫ ካልሰጡ በስተቀር በግልጽ የሚታወቅ ምላሽ ነው ዋሽንግተን ሲሆን የኒኩሌር ስምምነት ህግን የሚጣረስ ጥቃት እንደፈጸመችባት ቴራን ታምናለች ተናግራለችም። እስካሁን በጣቢያዎቹ ላይ የደርሰውን ጉዳት መጠኑን በዝርዝር ባታስቀምጥም አደጋው ግን የዋዛ እንዳልሆነ በገደም ዳሜም ቢሆን በድርጅቶቿ በኩል እያሳውቀች ይገኛል። የኢራን የኒኩሌር ተቆጣጣሪ ድርጅት በጥቃቱ ኢላማ የሆኑ ማዕከላት ምንም አይነት ብክለትም ሆነ ጨረር እስካሁን አላየንባቸውም በሚል አረጋግጧል። ምናልባትም ይሄኛው ለህዝቡ እንደፎይታ ሊቆጠር ይችላል። አለም አቀፉን ህግ እንዲሁም የኒኩሌር ጦር መሳሪያን አሳልፎ አለመስጠትና አላግባብ ማባዛት ኤንፒቲ ነን ፕሮፌሽን ትሪትመንት ስምምነትን የጣሰ ነው በሚል ነአያቶላ አሊሃምኒ በአስተዳደራቸው በኩል ለመክሰስ ሞክረዋል። ታዲያ የትኛው የዓለም ህግ ምላሹ የሚታወቅ ነው። እስካሁን ለአካባቢው ሰዎች ስጋት የሚፈጠር ጨረር ራዲዮ አክቲቭና ብክለት ከጣቢያዎቹ ኮንታሚኔሽን እንዳልታየም እየተነገረ ይገኛል። የኢራን የአቶሚክ ኃይል ድርጅት ኤኢኦአይ ፎርዶና ናታንዝ እንዲሁም ኤስፋን በአሜሪካ ጦር መመታታቸው ማቸውን አረጋግጧል። በዓለም አቀፉ የአቶ ሚካኤል ተቆጣጣሪ ድርጅት መርህና አሰራር የሚንቀሳቀሱ ማዕከላትን መምታት ህገወጥነት ነው ቢለውም ታዲያ ዓለም በምን መንገድ ትሰራለች ከተባለ ያው በአሜሪካ ስር እንደሆነች ግልጽ የሚያደርግ ጥያቄ ያለበት መግለጫም ሰጥቷል። ለዓለም ህግ አለመገዛት ነው ያለችው ኢራን አሜሪካ ኃላፊነቱን ትወስዳታለች በሚል ለመኮነን ሞክራለች። በጥቃቱ በአለም አቀፉ የአቶሚክ ኃይል ድርጅት ሽፋን ጭራሽ የተፈጸመብኝ ነው በሚል ኢራን መውቀሷ ደግሞ ሌላ አነጋጋሪ ጉዳይ የሚፈጥር ሆኗል። ምንም እንኳን ኢራን በዓለም የአሰራር ማዕቀፍ ውስጥ ነኝ ብትልም አሜሪካ ጥቃት መሰንዘሯ እንደማይቀር ቀድሞውንም መረዳቱ ነበራት ተብሏል። ይህ የፖለቲካ ሂደት ደግሞ አለማችንን እያተራመሰ ግራቀኙን አስቸጋሪ ሁኔታ እየፈጠረ ብሄድ እንጂ ፖለቲካዊ መፍትሄ ያመጣል ብሎ ማሰብ አስቸጋሪ እያደረገው መጥቷል። ዞሮ ዞሮ አሜሪካ ጥቃቱን ስትፈጽም ለእስራኤል ስጋትን ነጻ ለማድረግ ነው የሚል አረዳድላት አሜሪካ ፎርዶና ሌሎች የኢራን የኒውክሌር ተቋማትን በቦምብ መደብደቧ አነጋጋሪ ከመሆኑም በላይ በኢራን ሶስት የኒውክሌር ተቋማትን መምታቷ አደገኛ ተብሏል። የኢራን መገናኛ ብዙሃን ፎርዶ የኒውክሌር ተቋም በጠላት ጥቃት ደርሶበታል ሲሉ እየዘገቡ ይገኛል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር በእስራኤልና በኢራን ግጭቱ ውስጥ የአሜሪካ ተሳትፎ በጣም አደገኛ ነው በሚል ማስጠንቀቃቸው የሚታወስ ነበር። ሀማስ አሜሪካ ጦርነቱን መቀላቀሏ ወትሮንም እንገነዘብ ነበር፣ ይህ ደግሞ ዓለም አቀፍ ሕግን የሚጥስ ነው በሚል አሁንም እንዲሁ ለማወገዝ ሞክሯል። ሀማስ አሜሪካ በኢራን ላይ የፈጸመችው የአየር ጥቃት ግልጽ ጥቃት ነው በሚል ከመግለጹን ባሻገር ታዲያ የዓለም ሕግ እንዴት ነው ሰራው በሚል ራሳቸው ሀሳብ ያነሳሉ። ካለም ህግ አፈነገጡ ተብለው የሚታሰቡት እንደ ኢራን ያሉ ሀገራት እነሱ ግን ህግ አክባሪ ሆኖ አርፈዋል። ህጉን የሚጥሰው ማን እንደሆነ በግልጽ ያስቀመጠ ጥቃትም ተብሏል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬዝ አደገኛ ማባባስ ወይም ሁኔታውን አሊያም ሁኔታውን ለአለም ማዳረስ ነው በሚል ለመኮንን ሞክረዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬዝ አሜሪካ በኢራን የኒክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጥተዋል። ግን ደግሞ በምን መንገድ ምላሽ ሰጡት? ያው አነጋጋሪ ሆኗል። ዋና ጸሐፊው ጉተሬዝ አሜሪካ የፈጸመችው ጥቃት አደገኛ ውጥረትን የማባባስ አኬ ነው ብለውታል። በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት አለ። በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ከማለት የተሻገረ አንዳች አሜሪካን ሸንቆጥ የሚያደርግ ሀሳብም መስጠት አልቻሉም። በእርግጥ ረብጣ ዶላር ለምደግፋቸው አሜሪካ አስፈላጊ ከሆነ ከነገ ዛሬ ትቻችሁ ሄዳለው ለምትለው ሀገር ነገር ምን ሊሏት ይችላሉ? ምላሹ በግልጽ የሚታወቅ ነው። በኤክስ ገጻቸው ላይ ባስቀመጡት ሀሳብ በዚህ አደገኛ ሰዓት ውስጥ ቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው ብለዋል። ምንም አይነት ወታደራዊ መፍትሔ የለም ቢሉም መፍትሔ ድርድር፣ ዲፕሎማሲ በሚለው ጉዳይ ላይ ከዚህ በፊት እንዳሉት ካልሆነ በስተቀር አንዳች ነገር የጨመሩት ነገር የላቸውም። የእስራኤል የውጭ ጉዳይ ሚኒስትር ዶናልድ ትራምፕ ስማቸው በታሪክ መዝገብ ላይ በወርቅ እንጽፍላችኋለን በሚል አንቆለጳብሷቸዋል። ታዲያ ኢራን ን ደግሞ ዋጋ ከፍለዋልና በጥቁር መዝገብ እንደሚጽፏቸው ትራምፕን ደግሞ ሳይታለም የተፈታ ነው። መቼስ ዓለም ግራና ቀኙ አወዛጋቢ ስለሆነ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳአር ናቸው ይህን ያሉት። አሜሪካ በኢራን ተቋማት ላይ ጥቃት መፈጸመዋን ተከትሎ ትራምፕ ስማቸው በታሪክ መዝገብ ይጻፋል፣ ለዛውም በወርቅ ብለውታል። በኤክስ ገጻቸው ላይ ነው ይህን ያሉት። ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተዋቸዋል። ዴሞክራቶቹ ደግሞ የኮንግረሱን ስልጣን ትራምፕ ወሰዱት በሚል እየከሰሷችሁ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ ደግሞ ይህን ታሪካዊ ውሳኔ መርተውታል በሚል እንዲሁ ጌዲዮን ሳር ሀሳቡን ለማጋራት ሞክረዋል። በዓለም ፖለቲካ ላይ መረጋጋት እንዳይፈጠር ያደርጋል የሚለው ሀሳብ ከግራም ከቀኝም እየወጣ ባለበት ሰዓት ታዲያ የእስራኤልና የኢራን ግጭት በተመለከተ መረጃዎች መልካቸውን ለውጠው አስቸጋሪ ሆነዋል በሚባልበት ሰዓት ይህ አደገኛው ጥቃት ትርጉሙ የከፋ ሆኗል። እስራኤል ለመካከለኛው ምስራቅ ሰላም ትልቁ እንቅፋት ናት በሚል ረሲብ ጣይብ ኤርዶሀን ሀሳብ መስጠታቸው የሚታውስ ነው። ከዚህ አንጻር ደግሞ ዓለማችን በተለያዩ ጎራዎችና የፖለቲካ አምዶች ውስጥ ሆና ተራመስ የምችልበት አጋጣሚ ይፈጠራል የሚል ፖለቲካዊና ወታደራዊ ስጋት ያለባቸው ቁጥራቸው ቀላል አይደለም። ኩባ፣ ቺሊ፣ ሜክሲኮ፣ ቬንዙዌላ እና ሌሎች ሀገራት አሜሪካን የወቀሱ ሀገራት ናቸው። በዓለም አቀፍ ሕግ መሰረት ያልሄደች ሀገር በሚል ስም ለመስጠት ሞክረዋል። ሜክሲኮ ደግሞ እንዲህ አይነቱ አካሄድ ለዓለማችን ስጋት የሚፈጥር በመሆኑ አስቸጋሪውን ሁኔታ በድርድር መፍታት አለብን በሚል እንዲሁ ለማስቀመጥ ሞክረዋል። ይህን ተከትሎም ደግሞ አሁን ኢራን በእስራኤል ላይ ጥቃት ለመሰንዘር እየተዘጋጀች ነው፣ ጥቃቱንም ሰንዝራለች ተብሏል። የአሜሪካ ጥቃት በአካባቢው ላይ አደገኛ ሁኔታዎችን ሊፈጥር ቢችልም ቢሆን በመካከለኛው ምስራቅ ያሉ የአሜሪካ ሀብቶች መመታታቸውን ይቀጥላሉ በሚል ኢራን እያረጋገጠች ይገኛል። እስካሁን ከነ አያቶላ አሊ ሀምኒም ሆነ ከነ ፕሬዚዳንት ማሱድ ፐዜሽኪያን ግልጽ ሀሳብ የወጣ ነገር የለም።